ሰላምና ክብሮታይ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮፎረም ቤተሰቦች። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመር። አበይት ነጥቦቹን በቅድሚያም መስዋዕት ሁኑ ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ከቦር ያሏቸው እንደረገፉ ፀሐይ የነበሩ ሊሂቃን እንደጠፉ ያመላከቱት አብይ አብረው የነበሩ እንደከዷቸውም ጠቁሟል። የጠቅላይ ሚኒስትሩን መልእክት እንመለከታለን። በአማራ ክልል በበዓል ዋዜማ በተለያዩ ስፍራዎች ላይ የድሮን ድብደባዎች ተፈጸሙ። አቶ አረጋ ከበደና አቶ ተመስገን ጥሩነህ የትውልድ መንደሮች ላይ ጭምር የደረሱ ጥቃቶችም ሆኗል። ምክትል ጠቅላይ ሚኒስትሩ ደግሞ ጩኸቱ እያለፈ ነው ብለዋል። ታደምጡታላችሁም ትግራይ በፌዴሬሽኑ ባልተወከለችበት የፌዴራል መንግስቱ፣ አዋጅና ህጎችን በማውጣት ትግራይ ላይ እየጫነ ነው ሲል ሕወሓት ተገለጽም። አዲሱ የጊዜያዊ አስተዳደሩ ፕሬዚደንት የፈረሙት ሰነድ ስምምነቱን እስከተከተለ ድረስ ምንም አይነት ስጋት አይኖረውም ሲልም አሳውቋል። የምንመለከተው ጉዳይ ይሆናል። ጄኔራል ታደሰ ወረደ የአቶ ጌታቸው ረዳን ውሳኔ ሻሩ። ጄኔራሎቹ የተጣለባቸው እግድ ተነስቷል። ይህ በእንዲህ እንዳለ የጊዜያዊ አስተዳደሩ ፕሬዝደንት ታደሰ ወረደም አዲሱ ካቢኔያቸውን ለስብሰባ ጠርተዋል። ሌላኛው መረጃችን ነው። የፋሲካ በዓልን ምክንያት በማድረግ የሩሲያው ፕሬዚደንት ቭላዲሚር ፑቲን የተኩስ አቁም አወጁ። የዩክሬኑ ፕሬዚደንት ዜሌንስኪ ደግሞ የስቅለትን በዓል ሩሲያ ሚሳኤል በኛ ላይ በመተኮስ ነው ያከበረችው ብሏል። ዶናልድ ትረምፕ በበኩላቸው ሩሲያና ዩክሬን የሰላም ስምምነቱን ከባድ ካደረጉ አሜሪካ እንደማታሸማግል ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ።

መስዋዕት ሁኑ ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ክቡር ያሏቸው እንደረገፉ ፀሐይ የነበሩ ልሂቃን እንደጠፉ ያመለከቱት አብይ አብረቸው የነበሩም እንደከዷቸው ጠቁሟል። ሃይማኖት ለፖለቲካዊ ጥቅም አብዝተው የሚጠቀሙት የብልጽግናው ፕሬዝዳንት በዓላት በመጡ ጊዜም ራሳቸውን እንደ ኢየሱስም እንደ ፈጣሪም እንደ ነብይም እንደ ሰማዓትም አድርገው አቅርበው ዝም ብላችሁ እመኑኝ ተከተሉ ሲሉ ተስተውሏል። ዛሬም ፋሲካን አስታከው ከሰባት ዓመታት በፊት ያሉትን ያሻግራቸዋል ያለሁን መልእክት መልሰው ቃላትን ቀይረው አቅርበውታል። የሀገሪቱን ሰሞነ ህማማትን ለሰባት ዓመታት ያራዘሙት የብልጽግናው መሪዎች የህማማቱ መጨረሻ ላይ ነን እያሉ ስንት የኢትዮጵያውያን ነፍሶችን እንዳጨረሱ ግን መዝጋቢዎችንም ለመመዝገብ ያዳገተ ነው። መስዋዕት ሁኑ ልን እያሉ በዓለም የበርካታ ሀገራት ህዝብ ቁጥር የሚያክል የኢትዮጵያ ዜጋን መስዋዕት አድርገዋልና ዛሬ እንኳን ስለ ትንሳኤ እያወሩ እንዳይነሱ የገደሏቸው ዜጎች ቁጥር በአማራ ክልል በመቶዎች የሚቆጠር ነው። እንዲያም ሆኖ ጠቅላይ ሚኒስትሩ አሁንም መስዋዕት ሁኑልን የሚል መልእክት ነው ዛሬ ያስተላለፉት። ራሳቸውን በኢትዮጵያ የሚገልጹት የብልጽግናው ሰው እሳቸውን ያገለገለ ሁሉ ኢትዮጵያን ያገለገለ እንደሆነም አድርገው ያቀርቡታል። ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም፣ ራስን በመሰዋት እንጅም፣ የራስን ጉልበት ጊዜና እውቀት በመሰዋት የራስን ክብርና ኢጎ በመሰዋት እንጂ ይላል የጠቅላይ ሚኒስትሩ መልእክት። ጦራቸውን አሰማርተው ዛሬም በኢትዮጵያ መንደሮች ህጻናትና እናቶችን እየሰዉ ተራራና ጫካዎች ላይ ደግሞ ወጣቶችን እያፋጁ ነው። እንግዲህ ራሳችንን መስዋዕት እናድርግ ሲሉ የሚያነሱት ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል ወርዶ ራስን መሰዋት ያስፈልጋል ሲሉም ያክላሉ። ጠቅላይ ሚኒስትር አብይ አህመድ ይህንን ንግግር 10 ቢሊዮን ዶላር አውጥተን እንዋጋለን፣ ሺህ ዓመት ብትዋጉ አታሸንፉኝም፣ ሀያ ዓመት የመዋጋት አቅም አለን፣ ሶስት ክላሽ ስላወዛወዝ ወዘተ የሚሉ ንግግሮችን እያሰሙ ጦርነትን በሚመሩ መሪ ባይደረግ በእርግጥ ልክ ይሆን ነበር። የብልጽግናው መሪ በዛሬው መግለጫቸው ያልካሉት ሀቅ ግን ውግዘት እንዳጋጠማቸው አብረዋቸው የነበሩ ልሂቃን እንደጠፉባቸው ያከበሯቸውም እንደረገፉባቸው ነው። እንደ ፀሐይ የሚታዩ ልሂቃን ሲጠፉ፣ እንደ ከዋክብት የሚታዩ ክቡራን ሲረግፉ፣ አብረው የነበሩ ፈርተውና ተሽጠው ሲከዱ ወዘተ የሚል ማብራሪያን አቅርበዋልና ነገሩ ግን የተገላቢጦሽ ሆኖ ነው ባለፉት ሰባት ዓመታት የታየው የብልጽግናው ፕሬዝደንት ለርሳቸው ወንበራቸውን ሳይቀር የሰጡ የድህነት ጓዶቻቸውን ክደው እነሱን እያሳደዱ ቤተሰቦቻቸውን ደግሞ አስሯል። ክቡር ያሏቸውን ሰዎችን በየተራ መግደልን ጨምሮ በማሰር እና በማሳደድ አራግፏል። ልሂቃንንም ከልሂቅነት አውርደው አምልኮት አብይ ተገዥዎች አድርገዋቸዋል። ይህ ሁሉ ሆኖ የኢትዮጵያ ትንሣኤ ቅርብ ነው ሲሉ ግን ጠቅላይ ሚኒስትሩ በመግለጫቸው ላይ ያክላሉ። የህማማቱ ጊዜ እያለፈ ነው፣ አሁን አረብ ወደ ማታ አካባቢ ላይ ነን የሚለውን በማንሳት ድሮን ልጆቻቸውን የነጠቃቸው ቤተሰቦቻቸውን ማጥተው ማሳቸውን በከባድ መሳሪያ ወድሞ በከፈሉት ግብር የተገዛ የጥይት አረር ዛሬም እላያቸው ላይ መንግስት ነኝ በሚል አካል የሚዘንብባቸው ኢትዮጵያውያን ግን የህማማቱ መሐከል ላይ ናቸው። ትንሣኤ ቢደርስም በእነሱ ቤት ሐዘንና ህማማቱ እንደቀጠለ ነውና በአማራ ክልል በበዓል ዋዜማን በተለያዩ ስፍራዎች የድሮን ድብደባዎች ተፈጸሙ። አቶ አረጋ ከበደና አቶ ተመስገን ጥሩነህ የትውልድ መንደሮች ላይ ጭምር የደረሱ ጥቃቶችም ሆኗል። ምክትል ጠቅላይ ሚኒስትሩ ደግሞ ጩኸቱ እያለፈ ነው ብሏል። አገዛዙ በክልሉ ሲያከናውናቸው የነበሩ የድሮን ጥቃቶችን በበዓል ሰሞን አጠናክሯል። በእነዚህ ጥቃቶች በመቶዎች የሚቆጠሩ ሰዎች ስለመገደላቸው ይነገር እንጅም ባለፉት ተከታታይ ቀናት በክልሉ ቤት ለቤት ጭምር በመንግስት ኃይሎች የተፈጸሙ ግድያዎች አሃዝም ከዚህም ብዛም የሚተናነስ አይደለም። ትናንት ከትናንት በስቲያና ዛሬ ከተፈጸሙ የድሮን ድብደባዎች ውስጥ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ የትውልድ ቄና እርጅና ናውጋ ገደብ ተብሎ በሚጠራው አካባቢ የደረሰው አንዱ ነው። በዚህ የድሮን ጥቃት በመቶዎች የሚቆጠሩ ዜጎች ስለመገደላቸው ከሰሞኑ መዘገቡም አይዘነጋ። በእርግጥ አቶ አረጋ ከበደ እመራዋለሁ በሚሉት ክልል ውስጥ እንኳን ሰፊውን ክልል የትውልድ መንደራቸው ላይ ስልጣኑ እንደሌላቸው ከዚህ በፊትም ትተዋቸው የፋኖ ኃይሎችን የተቀላቀሉት ጠባቂዎች ሲያቸው እንዲህ ሲናገሩ ተሰምተው ነበር። ከፕሬዚዳንቱ ጋር ስትሆን የሚመቻችሉ ለግል የሚመቻችሉ ነገሮች ሊኖሩ ይችላሉ። ነገር ግን የእኔ ምቾት ብቻ ዋጋ የለውም። እኔ መልካም ሁኜ ህዝቤ መልካም ካልሆነ የምተኛው እንቅልፍ ጥሩ ምስልም አይሆን። በጣም ለሚሊተሪ ክብራል። አሁን ብዙ ጓዶች ያውቁኛል፣ ለሚሊተሪ ትልቅ ክብራለ። ግን በቃ አሁን በሚደረገው ድርጊት በቃ የመጨረሻ ተስፋ ቆርጫ። የህዝቡ በድሮን እየተጨፈጨፈ ራሱ የሆነ ቪዲዮ ተለቆ ነበር እና ሲጠየቅ ያረጋ ክብር እኔ የማውቀው ነገር የለም ነው ያለ። በጣም ተስፋ ያቆረጡ ያኔ ነው። ይህ የድሮን ጥቃት በጎጃም ጃም ቀጠና ጎንች ቆለላ ደባይ በተባለ ስፍራ ትናንት ተፈጽሞ በቁጥር በውል ያልታወቁ ኢትዮጵያውያን ተገድሏል። ዛሬም በአዊ ዞን አካባቢ ከኮሶ በር በቅርብ ርቀት መሰል ጥቃት መድረሱ ተነግሯል። ሰብአዊ ጉዳቱ ባይታወቅም በርካታ ሰዎችን ለህልፈት የዳረገ ተከታታይ የድሮን ድብደባ የተፈጸመው ደግሞ በሰሜን ሸዋ ዞን ደብረ ብርሃን ቅርብ ርቀት ባለ ስፍራ ላይ ነው። ከዞኑ መቀመጫ ደብረ ብርሃን በ10 ኪሎ ሜትር አካባቢ ርቀት ላይ በባሶና ወረዳ ካሴ ሲማ ተብሎ በሚጠራ መንደር ነው ይህ ድብደባ የደረሰው። የሟቾቹን ቁጥርን በመቶዎች የሚቆጠር ሲሉ አንዳንድ ያልተረጋገጡ የመረጃ ምንጮች ገልጸውታል። አገዛዙ የአማራ ክልል ህዝብን በአውደ ዓመት ዋዜማ በማሸማቀቅና በማንበርከክ የመግዛት ጦርነትን ከፍቶ እየተዋጋ ያለው በድሮን ብቻ አይደለም፣ በከባድ መሳሪያዎች ድብደባ ጭምር እንጂ። ትናንት በዕለተ ስቅለት በመከተል ጠቅላይ ሚኒስትሩ የትውልድ ቀዬ እነማይ በተለያዩ ቦታዎች ላይ የደረሰው ለዚህ አንዱ አብነት ነው። በነዚህ የከባድ መሳሪያ ድብደባዎች ሳቢያም ዲማ ጊዮርጊስን ጨምሮ በአብያተ ክርስቲያናት የምእመናን የስቅለት መርሃ ግብሮች ላይ ተጽዕኖ አሳድሯል። አዲስ ዓለም ጎተራና ወይራ ተብሎ በሚጠሩ ቀጠናዎችም በከባድ መሳሪያ የታገዘ ውጊያ ተደርጓል። በሰሜን ሸዋ ዞን አንጾኪያ ገምዛ፣ መኮይና ሸዋ ሮቢት ቅርብ ርቀት ባለ ስፍራ ላይ የተፈጸሙ ጥቃቶችም ሌሎች የበዓል ዋዜማ አሳዛኝ የክልሉ ገጽታ መገለጫዎች ናቸው። አቶ ተመስገን ጥሩነህ ደግሞ ሴራው እየተበጣጠሰ ነው፣ ጩኸቱና ግርግሩ እያለፈ ነው ይላሉ። በእርግጥ በባዶ እግሩ ጭምር ተጓዘም። አራት ኪሎ እስኪገቡ ድረስ ያሳደጋቸው ማህበረሰብ ላይ ሜካናይዝድ ኃይልና ድሮን ማሰማራት ምኑ ሴራ የቱ ጩኸት እንደሆነ የሚያውቁት ራሳቸው ምክትል ጠቅላይ ሚኒስትሩ ናቸው። የአካባቢያቸው አርሶ አደርም እሳቸው የሚሉት ጩኸት ሳይሆን በላዩ ላይ የሚዘንብበት የመሳሪያ ጩኸት ይቆምለት ዘንድ ነው የዘወትር ጸሎቱም። የክልሉ ወጣቶችን ጥያቄ ጩኸት በሚል መግለጽ ግን በአቶ ተመስገን ጥሩነህ የተጀመረ አይደለም። ገና ጦርነቱ ከመከፈቱ አስቀድሞ ጠቅላይ ሚኒስትር አብይ አህመድ በአማራ ክልል የሚደረጉ ሰላማዊ ሰልፎችን እናውቃቸዋለን፣ የመጣንባቸው መንገዶች ናቸው፣ እናም ጩኸት ናቸው ብለዋቸው ነበርም። ከአመታት በፊት ድንጋይ ይዞ የወጣን ወጣት በሚሳይል ሊመቱ ቃል የገቡት ጠቅላይ ሚኒስትሩ ዛሬን ዛሬም በበዓል ዋዜማ የሀገሪቱን ወጣቶች በሁለት ጎራ አሰልፈው እያጋደሉ ቀጥለዋል አስቸኳይ ጊዜ አዋጅ ህግ ነው በፓርላማ የወጣ ህግ ነው አስቸኳይ ጊዜ አዋጅ አስር ወጣት አስፓልት ዳር አትቆሙ የሚል ከሆነ ህግ ነው አስፓልት ዳር የቆመ አስር ወጣት እርምጃ መውሰድም ህጋዊ እርምጃ ነው ያ ህጋዊ እርምጃ የሚያም ህጋዊ እርምጃ ነው የተመጣጠነ የኃይል እርምጃ ማለት ከህግ ጋር የሚያያዝ ጉዳይ ነው ቆንጨራ ድንጋይ፣ ዱላ ይዘው ወጡ። ሰዎችን በምን አይነት መሳሪያ ነው የምትመታቸው? በታንክ በመድፍ፣ በሚሳኤል ምንድን ምን ስታደርግ ነው አቅም አለህ የሚባለው? በፌዴሬሽኑ ባልተወከልንበት የፌዴራል መንግስቱ አዋጆችንና ህጎችን በማውጣት ትግራይ ላይ እየጫነ ነው ሲል ህወሀት ገለጽም አዲሱ ፕሬዝደንት ጀነራል ታደሰ ወረደ የፈረሙት ሰነድ ስምምነቱን እስከተከተለ ድረስ ግን ምንም አይነት ስጋት አይኖረም ሲልም አሳውቋል። የህወሀቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ከወይን ሚዲያ ጋር ባደረጉት ቆይታ በትግራይ ክልል ጊዜያዊ አስተዳደር አዲሱ ፕሬዝደንት ሆኖ የተሾሙት ጀኔራል ታደሰ ወረደ በድርጅቱ ጥቆማ መሰረት የተሾሙ ናቸው ብለዋል ጀኔራሉ ከአቶ አቶ ጌታቸው ረዳ ኃላፊነቱን ከቀናት በፊት ሲረከቡም ባለ ስምንት ነጥብ የቃል ኪዳን ሰነድ መፈረማቸውም የሚዘነጋ አይሆንም። ይህን የቃል ኪዳን ሰነድን በተመለከተ የተለያዩ አስተያየቶች ሲሰጡም ሰንብቷል። ከነዚህ መካከል አቶ ልደቱ አያሌው የሰጡት አንዱ ሲሆን ጀነራል ታደሰ ወረደ በአዲስ አበባ የፈረሙት የቃል ኪዳን ሰነድ ለሌላ ዙር ጦርነት የተዘጋጀ ስልታዊ ተውኔት ነው ሲሉ ገልጸውት ነበር። የቃል ኪዳን ሰነዱ የተፈረመው በፕሬቶሪያው ስምምነት ፈራሚ ወገኖች ማለትም በፌዴራል መንግስቱና በህወሀት መካከል አለመሆኑን እናም የፕሬቶሪያው ስምምነት ፈራሚ የሆኑት ሁለቱ አካላትን በቃል ኪዳን ሰነዱ ላይ ፊርማቸውን አለማስቀመጣቸውን በማንሳት የህወሀት ምክትል ሊቀመንበሩ አቶ አማኑኤል አሰፋ ደግሞ ሰነዱ ከስምምነቱ የራቀ ስለመሆኑ ተጠይቀው ስምምነቱን እስከተከተለ ድረስ ምንም አይነት ስጋት አይኖርም ብለዋል። በዋናነት ተፈናቃዮችን ማስመለስ፣ ግዛቶችን ማስመለስ፣ ታጣቂዎችንም ትጥቅ ማስፈታትና ወደ ማህበረሰቡ መቀላቀል የሚሉት ነጥቦች በፕሪቶሪያው ስምምነት ላይም ያሉ መሰረታዊ ጉዳዮች ናቸው ይላሉ። በጀነራል ታደሰ ወረደ የቃል ኪዳን ሰነድ ስምንት ነጥቦች ላይ የክልሉ ሉዓላዊ ግዛቶችን ማስመለስን በተመለከተ ተጠቅሶ እንደሆነ ግን ማረጋገጫን አላቀረቡም። ትግራይ አሁንም ከፌደራል መንግስቱ ጋር የሚያገናኛት ድንበር የፕሪቶሪ ስምምነት ነው የሚሉት፣ አቶ አማኑኤል በህዝብ ተወካዮች ምክር ቤትም ይሆን በፌዴሬሽን ምክር ቤት ውክልና የላትም የሚለውንም አንስቷል። ይህ በሆነበት ነባራዊ ሁኔታ በርካታ አዋጆችና ህጎች ግን እየወጡ በትግራይ ላይ እየተጫኑ ነው ሲሉም አብራርቷል። በህግ አውጭ አስፈጻሚውም ይሆን ተርጓሚው መዋቅር ውስጥ ትግራይ ባልተወከለበት ሁኔታ የኢትዮጵያ መንግስት ትግራይ የፌዴሬሽን አካል እንደሆነች በመቁጠር ብቻውን አዋጆችንና ህጎችን እያወጣና እያጸደቀ ነው ሲሉም ወቅሷል። በመሆኑ ይህ አካሄድ ዘላቂ ሰላምን የሚያመጣ አይደለም፣ ሊታሰብበትም ይገባል የሚለውንም አቅርቧል። ባለፉት ሁለት ዓመታት በክልሉ የተፈጠረው የፖለቲካ ቀውስ ክፉኛ ተጽዕኖ ያሳደረ ስለመሆኑ አንስተው አላስፈላጊ ቀውስ ውስጥ ተገብቶ ስርዓት አልበኝነት እንዲሰፍን ሲሰራ ቆይቷል የሚለውንም የጠቀሱት ህወሓት ከሰሞኑ የተከዘዘብ የሚባሉ የመንግስት ሚሊሻዎች በትግራይ ህዝብ ላይ የጦርነት ነጋሪትን እየነፉ ነው ያለ ሲሆን የሰላም ስምምነቱን የሚቃረንና ዘላቂ ሰላምም እንዳይፈጠር ያለመ መሆኑንና እንዲቆም ቢጠይቅም የፌደል መንግስቱ ግን ይህንን ማቆም እንዳልቻለ በመግለጫው ላይ መጥቀሱም የሚዘነጋ አይሆንም። ጄኔራል ታደሰ ወረደ የአቶ ጌታቸው ረዳን ውሳኔ ሻሩ። ጄኔራሎቹ የተጣለባቸው ግድም ተነስቷል። ይህ እንዲህ እንዳለ የአስተዳድሩ ፕሬዚደንት ስብሰባ ጠርቷል። ከሶስት ወራት በፊት የአሁኑ የብልጽግናው መንግስት አማካሪ ያኔው የጊዜያዊ አስተዳድሩ ፕሬዚደንት አቶ ጌታቸው ረዳ በአራት የትግራይ ወታደራዊ አመራሮች ላይ የግድ ደብዳቤን መጻፋቸውን አሳውቀው ነበር። የታገዱትም ከመንግስት ውሳኔ ውጭ መላ የክልሉ ሕዝብና ወጣቱን ወደ ግርግር የጸጥታ ኃይሉን ወደ እርስ በርስ ግጭት የሚያስገባ እንቅስቃሴ ችን እያደረጉ ነው በሚል ነበር። አቶ ጌታቸው ረዳ አግዷቸው የነበሩትም የደቡብ ግንባር አዛዥ የሆኑት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ የምስራቅ ግንባር አዛዡ ሜጀር ጀነራል ማአሾ በየንና ብርጋዴር ጀነራል ምግባይ ሀይለ ናቸው። አስከትለውም አቶ ጌታቸው ከስራ እንዳሰናብቷቸው የሚገልጽ ደብዳቤን ለሰላምና እና ጸጥታ ቢሮ ኃላፊው ለሌትናንት ጀነራል ፍስሐ ኪዳኑ መጻፋቸው ይታወሳል። እነዚህ ወታደራዊ አመራሮች ከእግዱ ማግስትን በስራቸው ቀጥለው ቢቆዩም አሁን በደብዳቤ ተጥሎባቸው የነበረው እግድ በደብዳቤ መነሳቱ ተነግሯል። አዲሱ የትግራይ ጊዜ አስተዳደር ፕሬዝደንት ሌትናንት ጀነራል ታደሰ ወረደም በቀደሙ የትግራይ ጊዜ አስተዳደር ፕሬዚደንት አቶ ጌታቸው ረዳ እግድ የተላለፈባቸው እነዚህን ከፍተኛ ወታደራዊ አዛዦችን ከሚያዝያ ሰባት ጀምሮ እግዱ መነሳቱን ከሶስት ቀናት በፊት በተጻፈ ደብዳቤ አሳውቋል። የሰላምና ጸጥታ ቢሮ ኃላፊው ሹመትን የሚገልጽ ደብዳቤም አክሏል። ይህ እንዲህ እንዳለ ፕሬዚደንቱ አዲስ እና ነባር ጊዜ አስተዳደሩ ካቢኔ አባላትንም ለስብሰባ ጠርቷል። አዲሱ ካቢኔ የትግራይ ሰላም አንድነትና ተስፋን ለማረጋገጥ ይሰራል ሲሉም ጄኔራል ታደሰ ወረደ ተናግሯል። ባለፉት ሁለት ዓመታት የተፈጠሩትን ውስብስብ ችግሮችን በመፍታት ለክልሉ ህዝብ አስተማማኝ ተጠቃሚነት በሚያረጋግጥ መንገድ መስራት ያሻል ሲሉም አክሏል። የፋሲካ በዓልን ምክንያት በማድረግ የሩሲያው ፕሬዝደንት ቭላድሚር ፑቲን የተኩስ አቁም አወጁም። የዩክሬኑ ፕሬዝደንት ዜሌንስኪ ደግሞ የስቅለትን በዓል ሩሲያ ሚሳኤል በእኛ ላይ በመተኮስ ነው ያከበረችው ብሏል። ዶናልድ ትራምፕ በበኩላቸው ሩሲያና ዩክሬን የሰላም ስምምነቱን ከባድ ካደረጉት አናሸማግልም ሲሉ ተናግሯል። የትንሣኤ በዓል በድምቀት በማክበር ከቀዳሚዎቹ ሀገራት ተርታ ባለችው ኢትዮጵያ መሪዎቿም በበዓል ዋዜማ ጦርነቱን አፋፍመዋል። ድሮን እያዘነቡም ቀጥሏል። ከወደ በሩሲያ የተሰማው ዜና ደግሞ ፕሬዚደንት ቭላድሚር ፑቲን ከዩክሬን ጋር ባለው ጦርነት መጪውን የትንሣኤ በዓል አስመልክተው የተኩስ አቁም ማወጃቸውን የሚገልጽ ነው። ፕሬዚደንቱ ቅዳሜ ከሌሊቱ ስድስት ሰዓት ላይ የሚጀመረውና እስከ እሁድ እኩለ ሌሊት ድረስ የሚዘልቅ የተናጥለ የተኩስ አቁም ማወጃቸውን የክሬምሊን ምንጮዎች ገልጿል። ዩክሬንም ይህንን ተከትላለ ትንሣኤ በዓል ሙሉ ተኩስ አቁም ታደርጋለች ብለው እንደሚጠብቁ አልጀዚራ ዘግቧል። ሩሲያ ባወጀችው የተኩስ አቁም የትንሣኤ በዓል እስኪያልፍ ሁሉም ወታደራዊ እንቅስቃሴዎች እንድታቆምም ተነግሯል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ደግሞ ሩሲያን አውግዟል። ሩሲያ የስቅለት በዓልን የጀመረችው ባልስቲክና ክሩዝ ሚሳይሎችን በህዝባችንና በከተሞች ላይ በማዝደም ነው ብሏል። ጨምሮም በካርኪቭ ከተማ ብቻ በተፈጸመ ጥቃት በርካታ የመኖሪያ ቤቶች፣ የንግድ ተቋማትና መኪናዎች መውደማቸውን ገልጸው አምስት ህጻናትን ጨምሮ ሰባ ያክል ደግሞ መቁሰላቸውን አስረድተዋል። አደጋ ያጋጠማቸው በሆስፒታሎች በህክምና ላይ እንደሚገኙ አሳውቀው አንድ ሰው ግን ህይወቱ አልፈዋል ብለዋል። ዜሌንስኪ በሱሚ ግዛት ሩሲያ በፈጸመችው የድሮን ጥቃትም የመታቸው ዳቦ ቤት ነው። በዚህም አንድ ሰው ተገድሏል፣ ካሉ በኋላም አጋሮቻቸው ለሰጧቸው የአየር መቃወሚያ ሲስተም ምስጋና አቅርቧል። ዜሌንስኪ በሩሲያ የሚፈጸምባቸውን ጥቃት ከበዓል ጋር ሲያገናኙ ይህ ለሁለተኛ ጊዜ ነው። ባሳለፍ ነው እሁድን በሱሚ ግዛት የተፈጸመውን ጥቃት በሆሳዕና ዕለት የተደረገ ነው በሚል መግለጻቸው የሚታወስ ሲሆን፣ የትናንቱን ደግሞ በስቅለት ዕለት እየተፈጸመ ብለውታል። በሩሲያ እና ዩክሬን መካከል ተጨማሪ የሰላም ንግግር ለማድረግ ጥረት በሚደረግበት በዚህ ወቅት ሁለቱ ሀገራት ውይይቱን ከባድ የሚያደርጉባቸው ከሆነም አሜሪካ ከአሸማጋይነቱ እንደምትወጣ ያስጠነቀቁት ደግሞ ዶናልድ ትረምፕ ናቸው። የሰላም ስምምነት ላይ በአፋጣኝ መደረስ አለበትም ብሏል። በቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየም አሜሪካ ውይይቱን ጥላ እንደምትወጣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮም ተናግሯል። ለሳምንታት ወይም ለወራት አንታገሳቸውም። ሌሎች ትኩረታችንን የሚሹ ጉዳዮች አሉብን። እናም በአፋጣኝ እንዲሆን እንሻለንም ብሏል። ፕሬዚደንት ቭላዲሚር ፑቲን የሰላም ስምምነት ላይ ለመድረስ ብዙ ቅድመ ሁኔታዎችን አስቀምጧል። ትራምፕ የሰዎችን ሞት እናስቆማለን፣ ነገር ግን ሁለቱም ወገኖች ሂደቱን ከባድ ካደረጉብን እናንተ ሞኞች ናቸው ብለን ራሳችንን ከውይይቱ እናገላለን ያሉት ትራምፕ በአፋጣኝ የሰላም ስምምነት ላይ ይደረሳል ብለው ቢያስቡም እስካሁን ግን ውጤት አልተገኘም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ እየተደረገ ያለው ድርድር ከባድ ነው፣ ጥቅማችንን አስከብረን የሰላም ስምምነት ማድረግ ነው የምንፈልገው፣ ለሰላም ስምምነቱ ግን ዝግጁ ነን ይላሉ። የዩክሬን ማዕድናትና የኃይል ዘርፍ መሰረተ ልማት እንደዚሁም ነዳጅ በዚህ ድርድር ውስጥም እንደ መያዣ ቀርቧል። አሜሪካ ከዚህ ቀደም ላደረገችው ወታደራዊ ድጋፍ በምላሹ የዩክሬን ማዕድናት ቀርበው አሜሪካ ደግሞ ጦርነቱ እንዲቆም ጫና እንድታደርግም ይፈለጋል። ፕሬዚደንት ቮሎዲሚር ዜሌንስኪ በድርድሩ የሰላም ስምምነት ከማድረግ በተጨማሪ የደህንነት ዋስትና እንዲሰጣቸው ይሻሉ። አሜሪካ እስካሁን ለዩክሬን ግልጽ የደህንነት ማስተማመኛ ግን ለመስጠት አልቻለችም። አሜሪካ በዩክሬን ኢንቨስት ስታደርግ ከሩሲያ የሚሰነዘር ጥቃት እንደማይኖር ግን አሜሪካ ትገልጻለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። ለመላው የክርስትና እምነት ተከታዮች በድጋሜ መልካም በዓል ተመኘን።